በሺ የሚቆጠር ሰው ነው እኮ የሞተብን። በሺ የሚቆጠር ሰው እኮ ነው የሰዋ ነው ለጋራ ሰላም ብለን ይህ ንግግር ሁከትና ብጥብጥ በሚበዛበት የአፍሪካ ቀንድ ኢትዮጵያ የሰላም መረጋጋትና ብልጽግና ዋነኛ እንቀሳቃሽ ኃይልነቷን የሚያረጋግጥ ነው። ለሰላምና ለመረጋጋት የምታደርገው ጥረት ከድንበሯ የተሻገረ ስትራቴጂያዊ ግዴታ አድርጋ የምትቆጥረው ኢትዮጵያ የዲፕሎማሲ መሠረቶቿን የገነባቸው በወንድማማችነትና ጎረቤትን በማስቀደም ነው። ኢትዮጵያውያን በማያውቁት ምድር ግን በሚያውቁት ጀግንነት በሽብር ስትናጥ የቆየችውንና ሉዓላዊነቷ ትልቅ ፈተና ውስጥ ገብቶ የነበረችውን ሶማሊያን በደም መስዋዕትነት የተረጋጋች እንድትሆን አድርገዋል። ጎረቤቶቻችን ሰላም ሲሆኑ ሰላም እንደምንሆን፣ ሲረጋጉ እንደምንረጋጋ፣ ያ መረጋጋትም ለልማት ለብልጽግናችን መሰረት እንደሆነ ስለምናውቅ ፍላጎታችን ሰላም፣ ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ ለዋላዊነትን ማረጋገጥ ነው። እነዛን ለማድረግ ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ኢትዮጵያ አጎራባች ሀገራት ጋር የጋራ ኢኮኖሚያዊ ልማትን ለመፍጠር አንድ ማዕድ መጋራት የግድ ነው በሚል ለጋራ እድገትና ብልጽግና ጥረት እያደረገች ሲሆን ለመላው የአፍሪካ ቀንድም የጋራ እድሎችን ለማሳካት መደጋገፍንና ዘላቂ ሰላምን አጠናክራለች። ለዚህም የከፈለችው ዋጋ በፕሬዚዳንቶቹ እንዴት ተገልጿል? አንቴል 205 ዓ መጀመሪያ በኢጋድ አማካይነት፣ ቀጥሎ ደግሞ አሚሶም፣ ቀጥሎ ደግሞ አትሚስ። እነዚህ የፒስ ኦፕሬሽን አሬንጅመንት ናቸው። አሁን ደግሞ ከጃንዋሪ 2025 ጀምሮ ደግሞ ኤዩሶም በሚባል ሜካኒዝም የሶማሊያን ሰላምና ደህንነት ለማረጋገጥ ጥረት ይደረጋል። በነዚህ ሁሉ ሂደቶች የኢትዮጵያ ተርታ ከፍተኛ ነው። ጦራችን እዛ ያለው የሰላም አስከባሪ ኃይላችን ከኮሚኒቲው ጋር ያለው ትስስር፣ ከሶማሊ ፌዴራል መንግስቶች ሌሎቹ ስቴት ጋር ያለው ግንኙነት ኢትዮጵያን ትሮፕስ ሌሎቹ አሁን አካባቢ አይታሰባቸውም። ሌላ የሰላም አስከባሪ ኃይል ዘ ሪዝን ዋይ ወር ኢንሲስቲንግ እኛ ኢንሲስት የምናደርግበት ምክንያት ምክንያቱም ስፒል ኦቨር ድንበር ዘሎ የሚመጣ ዕዳ ስለማንፈልግ፣ ድንበር ዘሎ የሚመጣ ትርምስ ስለማንፈልግ we have recognized that the sacrifices that Ethiopian forces made in Somalia within the African Union የኢትዮጵያ ወታደሮች ለሶማሊያ ሰላምና መረጋጋት የከፈሉትን መስዋዕትነት ፍጹም የምንዘነጋው ጉዳይ አይደለም። ለዚህም ዕውቅና እንሰጣለን። ኢትዮጵያ ለሀገራችን ሶማሊያ የከፈለችው መስዋዕትነት እጣፋንታችን የተሳሰረበት ገመድ ጠንካራ መሆኑን የሚያሳይ ነው። ኢትዮጵያ በሶማሊያ ያለውን ደካማ ሰላምና መረጋጋት ለመመለስ ላለፉት 20 ዓመታት መስዋዕትነት እንከፍላለች። በሶስት ዙር የሰላም ማስከበር ዘመቻዎች ኢትዮጵያ 60 በመቶ የሚደርሰውን የሰላም አስከባሪ ኃይል በሶማሊያ በማሰማራት የአንበሳውን ድርሻ ትይዛለች። እናም ሁለቱ ሀገራት ለበጎውም ለክፉም የሚሆን የተሻለ ወዳጅነትን መስርተዋል። ወንድሞቻችን